ወይኔ በላችሁ፣ ምን ይሻላል፣ ምን ይሻላል? ይሄ መብራት በጣም እያናደደኝ ነው። ምን ይሻል አይ ወደ ዘት ወጣ ነው ይችላል ታዲያ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ተከበራችሁ ቤተሰብ እንዴ ናችሁ? ደህና ናችሁ? አልሐምዱሊላህ፣ ከኔ ጋ ሁሉ ሰላም፣ ሁሉ መልካም በያላችሁበት ለም ዳርቻ ሰላማችሁ ብዝብዝትብዝ ትፈልኝ እያልኩኝ ዛሬ የሐሙስ ቪሎግ እዥላችሁ መጥቻ ያለሁ ማለት ነው እና ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ የሚታበረታትን በሙሉ እና መሰግናልን። የሐሙስ ቪሎግ አሁን ማሳያችው አሁን ጠዋት ነው። ዋትት አንድ ሰት ነው። ከዛ ኔ ግማሽ ሎግ አሳያችለሁ። ግማሽ ሎ አሳያቸለሁ በዛው ላይ ደግሞ ያው ቪዲዮ መልቀቅ ስለተውኩኝ ቻናሌ እየተጎደልን፣ ባካችሁ ላይክ አድርጉ። ላይክ በማድረግ ተባበሩን፣ ይጠቅመኛል፣ ቻናሌ እንዳይጎዳ። ብዙ ለፍቼበታለሁ። ሁላችሁም ቪዲዮን ይህንን ላይክ ላይክ ላይክ አድርጉ፣ አይከፈልበትም፣ ይላችኋለሁ። በጣም ቢዚ ሆኜ ምንም ነገር አልሰራውም። ባይገርማችሁ ምንም ቪዲዮ አላቀኩም። እኔ ቻናሌንማ እንደዚህ ለፍቼ እንደዚህ ለፍቼ ያሳድጌ አሁን ላይ በጣም እየተጫወትኩበት ነው ወላ። በደንብ እንደነከሌ እንደነከሌ ድራማ ምናምን ፍራንክ እንዲ ቀውጢ የሆነ ነገር ብሰራበት ይሄ ቻናል ቦር ከመቶ ሺህ በላይ የሚገኝበት ቻናል ነበር። ግን እኔ ተጫወትኩበት። አስር ሺህ ራሱ አይከፍለኝም። ባይገርማችሁ መልቀቅ ትችላላችሁ፣ ቪዲዮ በስርዓት መልቀቅ ትችላላችሁ እና ካልሰራችሁ ዩቲዩብ አይከፍልም። ልክ እንደዚያ። እኔ ደግሞ አሁን ላይ ያው የራሳችን ቤት ሚዬ ከሰረነው አንዴ ይዛም እሳ ምናምን አሁን እራሱ ወላሂ በጣም ቢዚ ሆነ። ምንም አላቀኩኝ ግን ችግር የለውም። ከላታት አንድ ቀን ምርጥ ምርጥ ነገር ስለምሰራ ባገኛችሁት አጋጣሚ ላይክ ሼር አድርጉ ይላችኋሉ። ባሌ እንጨት እንጨት እያስፈለገኝ ነው

አራትና ድቃስ እግሬን እግሬን ችግር የለውም። በቃ ይበቃል፣ በቃ ይበቃል። አ ተናዷል። በጠዋቱ እንጨት ፍለጥ ስላልኩት እንጨት የለኝም፣ እንጨት የለኝም። እንጀራ የጋካኩ ነው እዚህ እንጭት የለኝም። እርጥብ እንጨቱን ራሱ አስቸግሮኛል። ጥቁር ጤፍ ነው ዛሬ ያቦካው። ተረባተራ ነው የማቦካው፣ አንዳንዴ ጤፍ፣ አንዳንዴ ምናምን እና እኔስ ምን ሊሆን ታዲያ ነ እንጨት ለፈለጠ ብቻ ይናደዳል። ያው ሁሉን እኔ ስንት ነገር እየሰራሁ አልተናደድኩም። እስኪ ፍረዱ። ኦፍኮርስ ኮሜንት ላስተያየት ስጡት። እንጨት ብቻ አይደለም እንጀራው ራሱ ጋግራ ያግዛት በሎ ስቴ አይገርምም። ወይኔ በላቸው ወይኔ በላቸው በጧቱ እንጨት ጋገርሽ እንዴት ኧረ እኔስ እንዴት ከእንዴት መብላት ይሻላል ትንሽ ልብለጓ ይናደዳል በጣም ባሌ እንዴት እንደተናደደ ጠይቀኝ ምንም አልሰራም እኮ እንጨት ብቻ ነው የፈለጠ ምንም የቤቱን ፉኒ ፉን ሁሉ ነው የሚሰራው ሁሉም እንጨት ብቻ ፈለጥኩኝ ዳካም ነው ፍላ፣ አልቻልኩም አልኩት። ኦፍ ኮርስ ወይኔ፣ ሁሉ እያዞርኩኝ ነው። እንደዚህ ሁሉ እያለፋን፣ ምንድነው ማካበድ፣ ምንድነው ማካበድ፣ ምንድነው ማካበድ፣ ምንድነው ማካበድ። ምሳ እቋጥራለሁ። ሱቅ ሊካ አለው፣ ስራ ቦታ፣ ቤቱ ጋር ሊካ አለው? ለዛ እኔ በጧቱ ነው መጋገር የሚወደው። ጥቁር ጤፋ ያችን ሲያምር በጣም ሚያምር እንጀራ ነው። ስማርት ነኝ ኦፍኮርስ። ከዚህ በላይ ምን ተፈለገ? ቆይ ምን ተፈለገ? ቆይ አሁን ደግሞ ትንሽ ማልተቀረችው እሷን ጋገር ጋገር አድርጌ፣ ቁርስ ገና ሰራ አለ ወይ፣ ቡና አላፈላ ስኮፌ ነው ማፈላ። ምን ልስረ ቁርስ ከእንጀራው የራሱ ወይ ትማትም ቁርጣ ርግ ይስጣለሁ። በላቸው ወይኔ፣ በላቸው ወይኔ፣ በላቸው ወይኔ፣ በላቸው እንቁላል ሰራለሁ ብዬ ስንኩርቴን ልክ ስጥድ ማብራቱ ጉልቅ። ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው። ምን ይሻላል? ምን ይሻላል? ይሄ ማብራት በጣም እያናደደኝ ነው። ምን ይሻላል? ጋዝ ምን ይሻላል? እኔስ በጣም የሚጣለው ነገር መብራት ሲሄድ መብራት ሲሄድ፣ ውሽ እንዴት እንደሚጠላ እንደሚጠላ ጠይቁኝ። ወይኔ ወይኔ ወይኔ መብራት ድርግም አለ። ወይኔ በላቸው። ቹላ መግዛት አለብኝ። በቃ ለአዲሱ ቤቴም እገዛለሁ። ቹላ መግዛት አለብኝ። በሲሊንደር የሚሰራውን፣ ሲያናድድ ቁርስ አሁን እንብላ እንብላ እንብላ እንብላ ያላቅ በእሳት መስራት በጣም ነው የሚጠላው። ይሻለኛል ይሻለኛል ዛሬ ቁርስ እንዘላታለን፣ ቁርስ እንበላለን፣ ቁርጥም ቆርጠን እንበላለን። ቡና ላፈና አ ለባሌ ምን መሰለ እንቁላል ጥብስ ጥብስ ላርግ ቢየሳስ ስከብት ማብራቱ ውሊካላ

ወይኔ በላቸው፣ ወይኔ በላቸው፣ ለባሌ እንቁላል ስላለው ብዬ ወይኔ በላቸው። መብራቱም ሄደ፣ መብላቱም ቀረ። መብላቱም መብራቱም ሜዳ መብላቱም ቀረ። ወይኔ በላቸው። በጠዋት ተነስ እንጀራ ጋግሬ አድርሼ አይ አይ አይ ወደዛ ተበተነ እንጀራ እንትን ሆነ ነው። የዛሬው ይለያል፣ የዛሬው ይለያል። ማንኛውም ላይክ፣ ሼር አድርጎ ቻናሌን እንዳይጎዳ ዝም ብዬ የሆነ ሆነ ነገር ልልቀቅ ብዬ ነው። ኢንሻአላህ ከጊዜ በኋላ ምርጥ ምርጥ ቪዲዮችን ይ ይመጣሉ ሰራለሁ፣ ይላችኋለሁ አሁን ቢዚ ስለሆንኩ ነው

ይሄ ኬልብ መጣ። ቁርሴን ለፍቼ ዘርቼ ባሌን አብልቼ ወደ ቤቱ ከሸኛው በኋላ መጣ። ይገርማል። እንደ መጣ ሁኔም እንዳሄድ ብዬ ወጥ ወደ መስራቱ ነው የገባሁት። ሽንኩርቴን በደንብ አቅዱላለች። በርበሬ ጨምራሎ ሲጋ ዲንችን መስራት ያሰብኩት ድንች ወጥ ነው የምንሰራው። ሀደ መክሰላችን ሀደ ውሃችን እና ድንች መስራት ነው ያሰብኩት። እስከ መጨረሻ ከኔ ጋ ሆኖ እንገሽራለን። እናጥባለን። እንገሽራለን። እዚህ ጋር እናደርጋለን። እናጥባለን። ድንች ወጥ ነው ምስራው። እንጀራ ጋግሬ ጨርሻለሁ። አልሐምዱሊላህ። ድንች ወጣችን አልቋል። በዚህ መልኩ ትንሽ ውሃ ጠብ እናደርጋለን፣ ከዛ እንዲበስል እንፈቅድለታለን። ከዛ ማ አልሐምዱሊላህ ነው ብቻ ሳይበስል መብራቱ እንዳይደብኝ ፈርቻ ፈርቻለሁ እንዲበስል ውሃ ትንሽ ጠብ እናደርግለታለን። በደንብ እንዲበስልልን ከዚያ ሲበስል በጣም ወፍራም ወጥ ነው፣ ምርጥ ወጥ ነው፣ ስጋ ስጋ የሚል ወጥ ነው። የሆነ ገና አልበሰለም፣ ዝግ አድርገን እንተዋለን።